በፍጥነት ለቃችሁ ውጡ ዝተዋል። እንደሚፈራው ሚሳይሉ ሊተኮስ ይችላል። ሰበር ዜና፣ የአሜሪካ ከፍተኛ ባለስልጣኑ፣ ኢራን አሜሪካ ላይ ሚሳይል ልትተኩስ ትችላለች በሚል የአሜሪካ ዜጎች ከቀጠናው በአስቸኳይ ለቀው እንዲወጡ አዘዙ። ውጥረቱ ተጋግሏል። አያቶላ የኒውክለሩን ቁልፍ ይጫኑት ይሆን በሚል እየተጠበቀ ነው። የዓለም አይንና ጆሮ ወደ መካከለኛው ምስራቅ ዙሯል። ጉዳዩን የተመለከተ ሰፊ ዘገባ ይዘናል። ፊልድ ማርሻሉ ወደ ቀይ ባህር አናስጠጋም አሉን አሉ። ባህር ኃይሉም እግረኛ ጦሩም ተዘጋጅቷል ብለዋል። በሁሉም አቅጣጫ ለውጊያ ዝግጅት መደረጉን በይፋ ያሳወቁ ሲሆን ዝግጅቱ በአየር ኃይል በእግረኛ ጦርና ባህር ኃይል በኩል እንደሆነም ታውቋል። ተሰሙታላችሁ። ከባህር ዳር ለፋኖ ኃይሎች ጥሪ ሲቀርብ ፋኖ በበኩሉ ማስጠንቀቂያ ሰጥቷል። ፋኖ ማስጠንቀቂያ ቢሰጥም በክልሉ መዲና ሰላማዊ ሰልፍ መደረጉን የሚገልጽ መረጃ ግን ተሰራጭቷል። ከዚሁ ጋር የተያዘ ዘገባም ይዘናል እናስደምጣችኋለን። ባለስልጣኑ ጉድ ተሰርተዋል። ያልጠበቁት ሆኗል። ዛሬ በምክር ቤት የቀረቡት ባለስልጣኑ ያለመከሰስ መብታቸው የተነሳ ሲሆን በቀጣይ ቀናት ሊታሰሩ እንደሚችሉም እየተሰማ ነው። እንመለስበታለን። ጥንስት ልን ውድ የአንዳፍታ ሚዲያ ቢስቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፊልድ ማርሻሉ ወደ ቀይ ባህር አናስጠጋም አሉን አሉ። ባህር ኃይሉም እግረኛ ጦሩም ተዘጋጅቷል ብለዋል። በሁሉም አቅጣጫ ለውጊያ ዝግጅት መደረጉን በይፋ ያሳወቁ ሲሆን ዝግጅቱ በአየር ኃይል በእግረኛ ጦርና ባህር ኃይል በኩል እንደሆነም ታውቋል። ጠቅላይ ሚኒስትራዊ የጂኦግራፊ እስረኛ ሆነናል ባሉ ማግስት ፊልድ ማርሻሉ ወታደራዊ ዝግጅቱን የተመለከተ ጠብሰቅ ያለ መረጃን አጋርተዋል። ኤርትራ የኢትዮጵያ ባላንጣዎችንና የውስጥ ታጣቂዎችን እያሰባስባ የብልጽግናውን መንግሥት ለማጥቃት እየተዘጋጀች እንደሆነ መረጃዎች ከዚህ ቀደም ወጥተዋል። የኤርትራ ባለስልጣናት ይሄን ወታደራዊ ዝግጅት ቢያስተባብሉትም ገለልተኛ ተቋማት ባወጧቸው መረጃዎች ግን በኤርትራ ከባድ ወታደራዊ ዝግጅት እንዳለ ነው የሚገልጹት። በትናንትና እለት በፓርላማ የተከሰቱት ፊልድ ማርሻል ብርሃኑ ጁላ ደግሞ ስለ ወታደራዊ ዝግጅቱ አነጋጋሪ አስተያየት ሰጥተዋል። ወደ ቀይ ባህር እንድንጠጋ አይፈልጉም፣ ሆኖም ባህር ኃይሉም ሙሉ ጦሩም ዝግጁ ሆኗል ሲሉ ተደምጠዋል። ፊልድ ማርሻሉ የባህር ኃይሉ ለውጊያ ዝግጁ ሆኗል ያሉት በኢትዮጵያና ኤርትራ መካከል ከፍተኛ ውጥረት በተፈጠረበት አጋጣሚ ነው። ጦርነቱ የሚቀሰቀስ ከሆነ የኢትዮጵያ ጦር በቡሬ ግንባር አጥቅቶ አሰብን ለመቆጣጠር በተጠንቀቅ መሆኑንም የሚያመላክቱ መረጃዎች መውጣታቸው ይታወሳል። ፊልድ ማርሻሉ የመከላከያን የአስር ወር ሪፖርት ለፓርላማ ባቀረቡበት መድረክ ላይ በሁሉም አቅጣጫ ለውጊያ ዝግጅት መደረጉን በይፋ ተናግረዋል። በየትኛውም አቅጣጫ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ብለዋል። ፊልድ ማርሻሉ ከቀጠናዊ ጥረቶች ጋር በተገናኘ ለቀረበላቸው ጥያቄ በሰጡት ምላሽ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ ተደምጠዋል። ኢትዮጵያ የባህር በር ባለቤት ለመሆን ያለሳለሰ ጥረት እያደረገች እንደምትገኝ አንስተዋል። ከዚሁ ጋር በተያዘ በአሁኑ ወቅት በየብስም ሆነ በባህር የሚቃጡትን ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ጠቁመዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው የመከላከያን አቅም በማጎልበት ሀገርና ሕዝብን ከማንኛውም ጥቃት የመከላከል ስራ በትኩረት እየተሰራ ነው ብለዋል። ለዚህም የመከላከያ አስተማማኝ የሎጂስቲክ ክምችት ማሟላት መቻሉን ሚኒስትሯ ተናግረዋል። የአስር ወር ሪፖርቱን ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረበው መከላከያ ለውጭ ትንኮሳዎች ዝግጅቱን ማጠናከሩን አስታውቋል። የመከላከያ ዝግጅት ባህር ኃይልን ጭምር ያካተተ መሆኑን ፊልድ ማርሻሉ መግለጻቸው የጦርነት ዝግጅቱን በቀጥታ ከኤርትራ ጋር የሚያያዝ ነው በሚል አስተያየት እየተሰጠበት ነው። የባህር ኃይል ዝግጅት ዘመን አፈራሽ የጦር መሳሪያዎችን ከመታጠቅ እስከ ዋና ማዘዣ ማዕከላት ግንባታ ማፋጠን የዘ ለቀ ነው። በሩሲያ ባህር ኃይል እገዛ በፍጥነት እየተደራጀ መሆኑን የተነገረለት የኢትዮጵያ ባህር ኃይል ዋና ማዘዣ ግንባታ ወደ መጠናቀቁ ምዕራፍ ደርሷል ተብሏል። የደህንነት ባለስልጣኑ በመፈንቅለ መንግስት ተጠርጥረው ታሰሩ። ፈላጭ ቆራጭ በመሆኑ መፈንቅለ መንግስት አሲረዋል የተባሉት ባለስልጣን በቁጥጥር ስር መዋላቸው ተረጋግጧል። ከሐዋሳ እስከ አዲስ አበባ ድራጊ ፈጣሪ እንደነበሩ የሚነገርላቸው የደህንነት ባለስልጣኑ ያለመከሰስ መብት ተነስቷል። በቁጥጥር ስር የዋሉት ባለሥልጣን እርሰ መስተዳድሩን ጨምሮ በከፍተኛ አመራሮች መካከል ሽኩቻ እያስተናገደ የሚገኘው ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየው ጢሞጢዎስ ናቸው። በህገወጥ የጦር መሣሪያ ዘወርና በከፍተኛ ና አደንዛዥ እጽ ንግድ ተሰማርተዋል የተባሉት ባለሥልጣን በቁጥጥር ስር ውለዋል። የሲዳማ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የክልሉን ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስተዋል። ፌዴራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አለማየሁ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ የክልሉ ሰላምና ጸጥታ ቢሮ ኃላፊ ነበሩም። አለማየሁ በአምስት ዓመታት ውስጥ ስልጣንን ያላግባብ በመጠቀም ወንጀል ተሰማርተው ቆይተዋል በሚል ነው በቁጥጥር ስር የዋሉት። የተጠረጠሩባቸው ዋና ዋና ወንጀሎች በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ እጽ ዝውውር፣ በህገወጥ የመሳሪያ ዝውውር፣ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ መሞከር፣ ላልተገባቸው ሰዎች የጦር መሳሪያ ማስታጠቅ፣ ግለሰቦችን ያላግባበ ግፍ አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ መቀበል፣ በህገወጥ መንገድ ለግል ጥቅም በርካታ ገንዘብ መሰብሰብና በሌሎችም መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የክልሉ ፍትህ ቢሮ አስረድቷል። መስተዳደሩን ጨምሮ የክልሉ ከፍተኛ አመራሮች ከፍተኛ ቅሬታ ሲቀርብባቸው ሰንብቷል። የክልሉ አመራሮች በዘርፈ ብዙ ብልሹ አሰራር በስፋት ቅሬታ የሚቀርብበት ሲሆን አመራሩ ችግሮችን ከማረም ይልቅ አፈናን መርጧል በማለት የክልሉ ተወላጆች በስፋት አቤቱታ እያሰሙ ነው። ከባህር ዳር ለፋኑ ኃይሎች ጥሪ ሲቀርብ ፋኖ በበኩሉ ማስጠንቀቂያ ሰጥቷል። ፋኖ ማስጠንቀቂያ ቢሰጥም በክልሉ መዲና ሰላማዊ ሰልፍ መደረጉን የሚገልጽ መረጃ ግን ተሰራጭቷል። በአማራ ክልል መዲና ባህር ዳር ከተማ እየተካሄደ የሚገኘውን የኢትዮጵያ ሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ በሰልፍ እንዳይታጀብ የከለከለው ፋኖ በመድረኩ ጥሪ ቀርቦለታል። የፋኑ ታጣቂዎች በዛሬው ዕለት የባህር ዳሩን ኮንፈረንስ አጅበው የተካሄደውን ተቃውሞ አስቀድሞ ማስጠንቀቂያ ሲሰጡ ነበር። ምንም እንኳን ሰልፉ የፋኑን እንቅስቃሴ የሚቃወም መሆኑን አስቀድሞ ሲነገር የነበረ ቢሆንም ዛሬ ረፋድ የተሰባሰቡ ሰዎች የውግዘት ድምጽ አላሰሙም። ይዘውት የወጡ ባነርም እንደ ከዚህ ቀደሙ የፋኑ ታጣቂዎችን በጽንፈኝነት ፈርጆ የሚኮንን ሳይሆን ሰላም እንሻለን በሚል ላይ ብቻ እየተመሰረተ ነው። በባህር ዳር ከተማ በሰልፍ ታጅቦ ኮንፈረንስ ያካሄደው የኢትዮጵያ የሃይማኖት ተቋማት ጉባኤ የፋኑ ኃይሎች ጥያቄያቸውን በሰላማዊ መንገድ እንዲፈቱ ጉባኤው ጥሪ አቅርቧል። በሰላም ኮንፈረንሱ ንግግር ያደረጉት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ቀሲስ ታገይ ታደለም በባህር ዳር ከተማ የተካሄደው ጉባኤ በክልሉ ያለውን ሰላም ለማጽናት ያግዛል የሚል ተስፋ አለን ብለዋል። ጸሐፊው በአሁኑ ወቅት በተለያዩ አካባቢዎች የመብትና ፖለቲካ ጥያቄዎችን በአፈ ሙዝ ለመፍታት እየተሞከረ ያለው ሂደት ከፍተኛ መስዋዕትነት እያስከፈለ ነው ብለዋል። የታጠቁ ኃይሎች ችግሮቻቸውን በሰላማዊ ውይይት እንዲፈቱ የተለያዩ የሃይማኖት አባቶች የሰላም ጥሪ ከማድረግ ጀምሮ ጥረት እያደረጉ ይገኛሉ ብለዋል። አሁንም የኢትዮጵያ ሃይማኖት ተቋማት ጉባኤ በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ጥያቄዎቻቸውን በሰላማዊ መንገድ እንዲፈቱ ጥሪ ያቀርባል ብለዋል። የፋኖ ኃይሎች ጥያቄያቸውን በሰላማዊ መንገድ ይፍቶ ያለው ጉባኤው ጦርነቱ በምን አግባብ እንደሚቆም ያለው ነገር የለም። አሁን ላይ ባለው ነባራዊ ሁኔታ የታጠቁ ኃይሎች ከመንግስት ጋር በድርድር ወይም በመሸናነፍ ጦርነት ካላቆሙ የሚመጣ ተጨባጭ ለውጥ እንደሌለ ብዙዎች ይመክራሉ። ይሁን እንጂ የሃይማኖት ተቋማት ጉባኤው የታጠቁ ኃይሎች ጥያቄዎቻቸውን በሰላማዊ መንገድ እንዲፈቱ ጥሪ ከማቅረብ ውጭ ስለ ድርድር ያለው ነገር የለም። የአሜሪካ ከፍተኛ ባለስልጣኑ ኢራን አሜሪካ ላይ ሚሳይል ልትተኩስ ትችላለች በሚል የአሜሪካ ዜጎች ከቀጠናው በአስቸኳይ ለቀው እንዲወጡ አዘዙ። ውጥረቱ ተጋግሏል። አያቶ ላይ የኒውክሊየሩን ቁልፍ ይጫኑት ሲሆን በሚል እየተጠበቀ ነው። ኢራቅ በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በከፍተኛ የደህንነት ስጋት ምክንያት ሊወጡ እንደሆነ የአሜሪካ መንግስት ምንጭ ተናግሯል። የደህንነት ስጋት የተባለው ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም ትናንት ረቡዕ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን ሲቢኤስ ባለስልጣናትን ጠቅሶ ዘግቧል። ይህም አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበት አንደኛው ምክንያት ሊሆን እንደሚችል ባለስልጣኑ ገልጿል። ይህ የሚሆነው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ ያጸፋ እርምጃ ትወስዳለች በሚል ስጋት ነው። ይህ ዜና የተሰማው አሜሪካ ከኢራን ጋር በቴህራን ኒውክሌር ፕሮግራም ዙሪያ የሚያደርጉት ንግግር መቋረጡ በተሰማ በጥቂት ጊዜ ውስጥ ነው። ይህ ቢሆንም በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለሥልጣናት ጋር ለመነጋገር ቀጠር እንደያዙ ተሰምቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ባለሥልጣን ሀገራቸው በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሸች እንደምትገኝ ተናግረዋል። አሁን ባለን አዲስ ግምገማ በኢራቅ ያለንን ዲፕሎማቲክ ሥራዎች ለመቀነስ ወስነናል ሲሉም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞች በዚህ መቆየታቸው አደገኛ ሊሆን ይችላል። ምን እንደሚፈጠር አብረን እናያለን ብለዋል። ትራምፕ ቴህራን ኒውክለር እንዳታበለጽግ የሚያስችል ስምምነት ላይ ይደረሳል ብለው ተስፋ አድርገዋል። በዚህ ሳምንት መግቢያ ላይ ትራምፕ ከኢራኑ ጠቅላይ ሚኒስትር ቤንያሚን ኔታናሁ ጋር ለ40 ደቂቃ የዘለቀ በውጥረት የተሞላ የስልክ ቆይታ አድርገው ነበር። በዚህ የስልክ ቆይታ ኔታናሁ ከዲፕሎማሲያዊ አማራጭ ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቀው ተከራክረዋል ተብሏል። በዋሽንግተን በዋሽንግተንና በቴህራን መካከል ያለው የኒኩለር ውይይት ወሳኝ ቦታ ላይ በቆመበት በዚህ ሰዓት አሜሪካ በኢራቅ የምትወስደውን ሰራተኞች የማስወጣት እርምጃ ያለውን እውነተኛ ስጋት ምን ያህል ያሳያል የሚለው ግልጽ አይደለም። ነገር ግን የኢራን መከላከያ ሚኒስተር አዚዝ ናስር ዛዳህ የኒውክሌር ስምምነቱ ቢከሽፍና ትራምፕ ወታደራዊ እርምጃ ኢራን ላይ የሚያዙ ከሆነ አገራቸው በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ እንደምትወስድ ተናግረዋል።